ሰላም ጤና ይስጥልኝ። የተወደዳችሁ የዚህ ፕሮግራም ተከታታዮች እንደምን አላችሁ? እግዚአብሔር ስም የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ ስድስት ቁጥር ከ25 ጀምሮ ያለው ቃል ማካፈላችሁ አትጨነቁ በሚል ርዕስ አብረን የተወሰነ ደቂቃ አብረን እንቆያለን። እስከ መጨረሻው በትዕግስት ቆዩ ወዳችኋለሁ ስለምትከታተሉ እጅግ ጋር ግርማ አመሰግነው እንደዚህ የሚል ቃል አለ ስለዚህ እላችኋለሁ ስለነፍሳችሁ በምትበሉትና በምትጠጡት ወይም ስለሰውነታችሁ በምትለብሱት አትጨነቁ ነፍስ ከመብል ሰውነትም ከልብስ አይበልጥምን ወደ ሰማይ ወፎች ተመልከቱ ይላል ሃሌሉያ አይዘሩም አያጭዱም በጎተራም አይከቱም የሰማይ አባታቸው ይመግባቸዋል እናንተ ከነርሱ እጅግ አትበልጡምን? ጥቂት አይደለም ያለው፣ እጅግ አትበልጡምን ነው ያለው። እና የሰማይ ወፎች ስትመለከቱ አይዘሩም አያጭዱም። ግን ምን ያደርጋቸዋል? የሰማይ አባታቸው ይመግባቸዋል። ሳይጨነቁ ሳይወርዱ ልቆጥብ ሳይሉ ቁም ልግባ ሳይሉ ባንክ ልቆጥብ ሳይሉ ምንም ፕሮሰሱ ሳይገቡ ስራ ልግባ ሳይሉ እግዚአብሔር ምን ያደርጋቸዋል? ይመግባቸዋል። ጎዶሏቸውን ይሞላላቸዋል። የሚጠጡትን፣ የሚበሉትን የሚያስፈልጋቸው ነገር እግዚአብሔር አዘጋጅላቸዋል። እንግዲህ እናንተ ደግሞ ከዚያ አትበልጡም ወይ ነው የሚለው። እጅግ ትበልጣላችሁ። ማለትም ክርስቶስ አንደኛ ቀራንዮ ላይ ዋጋ የከፈልላችሁ በደሞ የገዛችሁ ሰዎች ናችሁ። ሁለተኛ ደግሞ ምንድን ነው በእግዚአብሔር አምሳል ነው የተፈጠራችሁት። ከእንስሳ ከባህር አሳዎች፣ በሰማይ ከሚበሩት ወፎች፣ ከምድር አራዊቶች ሁሉ በላይ ወይም ደግሞ ገዢ እንዲሆን አርጎ ነው የፈጠራቸው። በአምሳሉ የተፈጠረ ሰው፣ ቀራኔው ላይ ክርስቶስ ሕይወቱን እስከ መስጠት ዋጋ የከፈለለት ሰው እንዴት ነው እግዚአብሔር የበለጠ የማያረግለት? አንድያ ልጁን የሰጠው እግዚአብሔር እንዴት ነው የሚያስፈልጋችሁን፣ ቤት ቢሆን፣ ትዳር ቢሆን፣ ስራ ቢሆን፣ አገልግሎት ቢሆን፣ የሚያስፈልጋችሁን እንዴት ነው የማይሞላላችሁ? የእኛ የእምነት ማጣት ሊሆን ይችላል እንጂ የኛ በሱ ላይ ያለን እምነት ጎሎ ሊሆን ይችላል እንጂ አምላካችን በቃሉም እንደተነገረው እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሞላባችኋል ተብሎ እንደተጻፈ የሚያስፈልገን ሁሉ እሱ ይሞላብናል። ሃሌሉያ! የእግዚአብሔር ስም የተመሰገነው። እና ምን ይላል? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም የሰማይ አባታቸው ይመግባችኋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? ሀሌሉያ። ስለ ልብስስ ለምን ትጨነቃላችሁ? ጎዶላችሁን ያውቋል እግዚአብሔር እናንተ የምትጨነቁበትን እናንተ የምትብሰለሰሉበትን እናንተ ግራ የተጋባችሁበትን ነገር እግዚአብሔር አውቋል። እኔ በሕይወቴ ላይ ተለዋምጄ አውቃለሁ። ማለትም በጎደለኝ ሰዓት፣ በአቃተኝ ሰዓት ይህንን ሰዓት ይህንን ወቅት እንዴት ነው የማልፈው ባልኩበት ሰዓት ላይ በአስራ አንደኛው ሰዓት ላይ ሲደርስልኝ አይቻለሁ። ግራ በተጋባሁበት ሰዓት ላይ ብቻዬን ባወራሁበት ነገር ላይ እግዚአብሔር ጣልቃ ሲገባ ከአንዴም ሁለት ሶስቴ ሲደርስልኝ አይቻለሁ። በከበደኝ ነገር ላይ ሲደርስልኝ፣ በአቃተኝ ነገር ላይ ሲደርስልኝ ማን ነው በዚህ ጉዳይ ላይ የሚረዳኝ በምለው ጉዳይ ላይ ጌታ ከተፍ ስልልኝ አይቻለሁ። ግራ በተጋባውበት ሰዓት ላይ ሲደርስልኝ አይቻለሁ። ሃሌሉያ። ስለዚህ ላንቺም፣ ላንተም፣ ለናንተ እግዚአብሔር ይደርስላችኋል። የልባችሁን መሻት ይፈጽምላችኋል። የሚያስጨንቃችሁን በእርሱ ላይ ጣሉ ተብሎ እንደተጻፈ የሚያስጨንቃችሁን ዘመድ፣ ጓደኛ፣ የቅርብ የምትሉት የትኛውም ሰው ሊሰለቻችሁ ይችላል ላይረዳችሁ ይችላል። ሚስት ላትረዳት ትችላለች። ወንድም፣ እህት፣ እናት፣ ቤተሰብ ላይረዱ ይችላል። ወይም ደግሞ አድርገውልህ ከዛ በኋላ ሊሰለችሁ ይችላል። እስከ መቼ ትረዳለህ? እስከ መቼ ልትባል ትችላለህ። ጓደኞችን ተመልከታቸው ልትባል ትችላለህ። ብትሰራ ብትማር አላማረብህም ልትባል ትችላለህ። ብዙ የሚነቅፉብህ ነገሮች ሊኖሩ ይችላል። ግን እግዚአብሔር እንደ ሰው አይደለም። አንተ ሞክረ ሞክረ በስራ ልምድህ ሞክረ በትምህርት ሞክረ በዘመድ በጓደኛ በተለያየ አቅጣጫ ሞክረ ሞክረ የአንተን ሙከራ ስጨርስ እግዚአብሔር ደግሞ ብቃቱን ሊያሳይ በአስራ አንደኛው ሰዓት ይመጣል ማለት ነው። ሀሌሉያ። በአንተ እንደማትችል በእሱ ግን እንደምትችል ለማሳየት አንተ የራስን ሙከራ ሟጠ ስጨርስ ሞክረ ሞከረ ስጨርስ ሻቅት ደከመኝ ስትል ማንም የሚረዳ በሌለ ሰዓት በአስራ አንደኛው ሰዓት ይመጣል እና ስለ ልብስ ስለምን ትጨነቃላችኋል? የሜዳ በውጭ እንዴት እንዲያድጉ ልብ አድርጋችሁ ተመልክቱ። ሳሮች ስትመለከቱ እንዴት እንደሚያለመልማቸው እዚህ በውጭ ሀገር፣ በዚህ በአሜሪካ የሚገርመኝ ነገር የሆነ ሰዓት ላይ ድርቅ ያለው አትክልቶች ወይም ባህር ዛፉ የምታያቸው አብዛኛው እንትኖች አትክልቶች የሆነ ሰዓት ላይ ድርቅ ይሉና ከዛ ደሞ ጊዜ ሲመጣ ስፕሪንግ ሰዓት ሲመጣ ይለመልማል። ያ ደርቆ የነበረው ያ ረግፎ የነበረው ከዛ ምን ይሆናል? ይለመልምና ግማሹ ቀይ ግማሹ ነጭ የተለያየ ከለር ያላቸው አትክልቶች በየስፍራው፣ በየመንገዱ፣ በየአደባባዩ ታያላችሁ። ግን ምን ብሎ ነበር? ደርቆ ነበር። ለዛም ጊዜ ይመጣና እግዚአብሔር ምን ያደርገዋል? ያ የደረቀውን ያ የረገፈውን ያለመልመውና አካባቢውን ውበት በውበት ያደርገዋል የአበባ ሽታ በየስፍራው ይበዛል ግን ምን ብሎ ነበር ረግፎ ነበር ደርቆ ነበር ልክ እንደዛ ምናልባት በተለያየ ተስፋ መቁረጥ ውስጥ ያላችሁ በስራ በትምህርት በትዳር በልጅ በተለያየ ጥያቄ ግራ ትጋብታችሁ ያላችሁ ዛፍ እንኳን ተቆርጦ እንደሚያቆጠቁጥ ዛፍ እንኳን ከውሃ ሽታ የተነሳ ዳግም እንደሚያበብ እንደሚለመልም ለእናንተ ማበብ መለምለም ይሆናል ሃሌሉያ እና የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም ማለት አይፈትሉም ማለት ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ከእነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት እንግዲህ፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። የሰማይ አባታችሁ ሃሌሉያ ይህን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋቸው የሰማይ አባታቸው አውቃል። ነገር ግን አስቀድማቸው የእግዚአብሔር መንግስት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ስለዚህ እነዚህ ነገሮች አይደሉም፣ ቀድሚያ መሆን ያለባቸው የሚያስፈልጓቸው ነገሮች አይደሉም። የሚበላው የሚጠጣው፣ ወይም የሚነደው፣ ወይም ደግሞ የምትኖርበት ቤት፣ ትዳሩ፣ ስራው፣ ልጆች፣ እነዚህ አይደሉም መቅደም ያለባቸው። የእግዚአብሔር መንግስት ጽድቁን ስትፈልግ፣ እግዚአብሔርን ስትጠማ፣ እግዚአብሔር ስትራብ፣ ፊቱን ስትፈልግ እሱ የሚያስፈልግን ደግሞ ይሞላብሃል። በወቅቱ ግን እኮ አይመስልም። ማለትም እግዚአብሔር ለምሳሌ በተለያዩ አገልጋዮች ሊሆን ይችላል፣ ወይም በቃሉ ሊሆን ይችላል በሚናገር ሰዓት እግዚአብሔር ነገሮችን እንደሚለውጥ እንደሚቀይር፣ ፊቱን ፈልግ ስትባል፣ መሰዊያን አድስ ስትባል አይመስልም በወቅቱ እኮ የሚያልፍ አይመስልም። ነገሮች ሲወሳሰቡብሃል፣ ነገሮች ግራ ያጋቡብሃል። የተለያዩ ስራ በሮች ጋር ስታንኳኳ። ሰዎች በሰው ዘመድ ያለው በዘመዱ ሲገባ፣ ብር ያለው በብሩ በጉቦ ሲገባ፣ አንተ ምናልባት ምንም ስለሌለ አስቸጋሪ ወቅቶችን ልታልፍ ትችላለ። የስራ ማጣትን ወይም ደግሞ በእግር የምትሄድበትን መሳፍራተ ከባድ መንገዶችን በእግር ልትሄድ ትችላለ። ጾምን ልትውል ትችላለ። ትራብ፣ ልትጠማ ትችላለ። አስቸጋሪ ወቅቶችን ልታልፍ ትችላለ። የምትቀይረው ልብስ ልታጣ ትችላለ። አንዱን ልብስ አስር ጊዜ ደጋግመ ልታርገው ትችላለ። እንደዚህ በተወሳሰበ መልኩ የምታሳልፍባቸው መንገዶች ሊኖሩ ይችላሉ። ግን ያ ወቅት ግን ለዘላለም አይደለም። ያ ወቅት ግን ለጥቂት ጊዜ ነው። አስቀደመ ግን የእግዚአብሔር መንግስት ጽድቁን ፈልግ፣ ይቀራ ሁሉ ይጨምራል። የሚያስፈልግህ ምን እንደሆነ አምላክ ያውቃል። ጎዶሎን ያውቃል። ግን እግዚአብሔር ለመልካም ይፈትናል። ሰይጣን ለክፋት ይፈትናል። እግዚአብሔር የሚፈትነው እንደሚፈልገው አድርጎ ቅርጽ ሊሰጥ ሼፕ ሊያደርግ ልክ እንደ ሰዎች ፈርኒቸር ቤት የሚሰሩ ሰዎች ጠውላውን ቅርጻ ሲይዘው በተለያየ ነገሮች ቅርጻ ሲይዘው በማሽን በምን በምን ውበት ሰጥተውት ከዛ በኋላ ቀለም ቀብተው ለገበያ እንደሚያወጡት፣ ልክ ወርቅ ቅርጽ ያልነበረው ወርቅ በእሳት ውስጥ ቆይቶ በባለሙያ ተሰርቶ በኋላ ላይ ሸልፍ ላይ ሲደረደር ውበቱ ደምቆ እንደሚመጣ ልክ እንደዛ የመሰራ ጊዜን ታግሰ በምታልፍበት ሰዓት ላይ እግዚአብሔር በክብር ቦታ ያስቀምጣል፣ በከፍታ ቦታ ላይ ያስቀምጣል። ያኔ የጎደለ ነገሮች ሁሉ የሚሞላ ያልመሰለ ነገሮች ሁሉ ለአንተ ብቻ የተወሳሰበበ የመሰለ ጊዜያቶች ሁሉ አልፈው እንደ ተረት የምታወራበት ጊዜ ይመጣል። እነዛን የስራ ማጣቶችን እነዛን የሰው ፊት ያየባቸውን ጊዜያቶች አንድ ቀን ለስብከት፣ አንድ ቀን ለትምህርት፣ አንድ ቀን ለምሳሌ ልትጠቀምበት ትችላለህ። ስለዚህ ተባረኩ። ወዳችኋለሁ። በሚቀጥለው መልእክቶች እንገናኛለን። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጎ። እግዚአብሔር ከእናንተ ጋር ነው። አትጨነቁ። የሚያስጨንቃችሁን በእሱ ላይ ጣሉ። ስለ ሁሉ የእግዚአብሔር ስሜት የተመሰገነ።